ራስን በትራስ ላይ ያርገተኝተ በጣም ግልጽ እና የሚያስደንቅ ህልም ቀኑን ሙሉ ሳትረሳው የቆየ ህልም አይተ ታውቃለህ? አንዳንዶች እንደ ቀላል ሀሳብ ብቻ ያቃልሉታል። ነገር ግን በእንቅልፍ ጊዜ ሰማይ ራሱን ሲያሳይ ቅዱስ መንፈስ የእግዚአብሔርን ሚስጥሮች ወደ መንፈስ ይናገራል። ገና ከጀምሩ እግዚአብሔር ህልሞችን እንደ ቅዱስ ቋንቋ መርጦታል። ስለ ዮሴፍ አስብ። አስደናቂ ራእዮችን ብቻ የሚያይ ወጣት አልነበረም። ነገር ግን እግዚአብሔር ለእርሱ የነገረው መስክ ነበረ። ህልሞቹ ከእውነት የራቀ አልነበረም። እነሱ ትንቢት ነበሩ፣ የዕድልን ክብደት ይዘው ነበረ። እናም ሰማይ የሚናገረውን ተርጓሚ የነበረው በመንፈስ የተሞላው ዳንኤልም ነበረ። ንጉሶች በሌሊት ሲንቀጠቀጡ፣ ራእዮች እንቅልፋቸውን ሲረብሹ፣ መንፈሱ የሞላበት ዳንኤል ሰማይ የሚለውን መተርጎም የሚችል ነበረ። እግዚአብሔር ናቡከደነ ጾርን ያለ ምስክር አልተወም። ህልም ላከለት፣ ከዛም ሊተረጉመው የሚችል ሰው ላከለት። መንፈስ ቅዱስም እንደዛ ነው የሚሰራው፣ ይናገራል፣ ከዛም ያረጋግጣል። ይሄ ግን ጥንታዊ ታሪክ አይደለም። መጽሐፍ ቅዱስ በግልጽ ይናገራል፤ በመጨረሻው ቀን በሰዎች ሁሉ ላይ መንፈስ ይናፈሳልውና፣ ሴቶች ልጆች ትንቢት ይናገራሉ፣ ወጣት ወንዶችም ራእይ ያያሉ፣ ሽማግሌዎችም ህልም ያልማሉ። የሐዋርያት ሥራ ምዕራፍ 21 ቁጥር 17። ሁሉም ሰዎችን ያለው፣ ነቢያትን ብቻ አይደለም፣ ሰባኪዎችን ብቻ አይደለም። ግን መንፈስ ቅዱስ ለሰው ፊት አያዳለም። አንተ ራስህን ከሰጠ በሌሊት ጸጥታ ውስጥ እንኳን ሊያናግር ይናፍቃል። አንዳንዶች ህልሞች እንዲሁ አይምሮ ቀኑ ሙሉ የተከሰተውን ሲያስብ የሚሰሩ ናቸው ይላሉ። አንዳንድ ጊዜ እንደዛ ናቸው። ነገር ግን የእግዚአብሔር መንፈስ በህልም ላይ ሲነፍስ እንዴት ደስ እንደሚል ታውቀዋለህ? ክብደት አለው እንደ ተራው ህልም የተዘበራረቁ ቁርጥራጮች ህልም አይደሉም መልእክት ማስጠንቀቂያ ተስፋ ወይም ወደ ጸሎት ጥሪ ይዟል አንዲት ሴት አስታውሳለሁ። ለሊት ከለሊት ማዕበል ወደ ቤቷ ሲመጣ ታያለች ጸለየች እግዚአብሔር ሆይ ምንድን ነው እና አንድ ቀን ወደ ጎረቤቷ እየሄደች አንድ ሰው አየች እንግዳ ሰው በድንገት ህልሟ እንደ ብልጭታ ታያት። መንፈስ ቅዱስ ልቧን ቀሰቀሰው፣ አስጠንቅቂው አላት። ታዘዘች። በዛ ሳምንት የዛ ሰው ህይወት ከአደጋ ዳነ። እናም ለዮሴፍ የተናገረው አምላክ ወደ ሄሮድስ እንዳይመለስ በህልም ያስጠነቀቀውን አዋቂ ሰው ዛሬም ይናገራል። መንፈስ ቅዱስ አልተቀየረም። መንገዶቹ ዛሬም ኤክስፓየር ዴት አላደረጉም። አሁንም ይመራል፣ ይገልጣል እናም ህልሞችን ይጠቀማል። ማታ አይንህን ከመጨፈን እንቅልፍህን አታስብ፣ እርሱን ማግኘትን አስብ። ምክንያቱም ለሳሙኤል በምሽት ያናገረው አምላክ ዛሬም ይናገራል። የምትሰማ ከሆነ ይመራሃል። ልብህን ለእርሱ ለመስማት የምትከፍት ከሆነ መንፈስ ቅዱስ በህልም ይናገራል። የምድር ችኮላ ይሰማኛል። ምክንያቱም ሁሉም ህልም የእግዚአብሔር መልእክት አይደለም። ጠላት ያውቃል እንዴት የተሳሳተ ስራ እንደሚያቀናብር እና የራሳችን አይምሮ ያታልለናል። ግን መንፈስ ቅዱስ ሲናገር በመንፈስ ውስጥ የማይካድ እውቀት ይኖራል። ሰይጣን የሚፈልገው የእግዚአብሔርን ስራ አስመስሎ የውሸት መስራት ነው። ግራ መጋባትን፣ ፍርሃቶችን፣ መዘናጋትን የእግዚአብሔርን እውነተኛ ድምፅ እንዳትሰሙ ምንም ነገር ያደርጋል። መንፈስ ቅዱስ በእንቆቅልሽና ግራ በሚያጋባ አይናገርም። ህልም ሲሰጥ የእርሱ የሰላም አሻራና በነፍስ እርሱ እንደሆነ ይመሰክርልሃል። እግዚአብሔር ነው ትላለህ። ስለ ሳሙኤል አስብ። በማታ ድምፅ እንዴት እንደሰማ ከዛም ኤሊ ነው ብሎ አስቦ ነበር። ሶስት ጊዜ ወደ እሱ ሲመላለስ ነበረ ግን የኃይሉን ድምፅ ሊለየው አልቻለም ነበር። ግን ኤሊ እግዚአብሔር እንደሆነ ተገነዘበ። ከዛም ቁልፉን ሰጠው። ከዚህ በኋላ ሲጠራ እንደዚህ በል እግዚአብሔር እኔ እየሰማው ነው። እናም ከዛ በኋላ እግዚአብሔር እንዴት መናገር እንደጀመረ በህልምም እንደዚህ ነው። መጀመሪያ ላይገባ ይችላል። በእንቆቅልሽ ልትነቃ ትችላለህ። እግዚአብሔር አንተ ነህ ብለ ትጠይቃለ። ግን ደስ የሚለው ነገር መንፈስ ቅዱስ አስተማሪ ነው። ለሚፈልጉት ምንም አይደብቅም! ህልሙ ከእርሱ ከሆነ ግልጽ በቀላሉ በሚገባ ማረጋገጫን በቃሎቹ በጸሎት ይናገራል። ልጆቹን በመገመት እንዲቆዩ አይተዋቸውም። የእግዚአብሔር ህልም ብዙ ጊዜ የሚመጣው በዓላማ ነው። ተራ ወይም የተመሰቃቀለ አይደለም። አቅጣጫን፣ እርማትን ወይም ምቾትን ያሳያል። ጉልህና ግልጽ የሆነ ህልም አይተታቃለ በሙሉ ብርሃን ሆኖ በልብ የእግዚአብሔር ቃል በኃይል ተሞልተ ነቅተታቃለ። እርሱ መንፈስ ቅዱስ ነው ወይም ለአመታት ያላሰብከውን ሰው በህልም ስታየው ስትነቃ በማታውቀው ኃላፊነት ተሞልተ ለዛ ሰው ትጸልያለ። ይህ በአጋጣሚ አይደለም፣ መለኮታዊ ቀጠሮ ነው። ግን የሚያስፈሩት ህልሞችስ? ጠላት ፍርሃትን ያመጣል፣ ግን መንፈስ ቅዱስ እምነት ያመጣል። ልዩነት አለው። አንዳንዶቻችሁ ህልማችሁን ችላ ያላችሁት ነው፣ ምንም እንደማይጠቅም አስባችሁት። ግን እግዚአብሔር የእናንተን ትኩረት ለማግኘት እየሞከረ ቢሆንስ? አቅጣጫን፣ ጥበቃን፣ አገልግሎትን ለመናገር ቢሆንስ? ድምጹን አትተላለፉት። መንፈስ ቅዱስ እየተናገረ ነው። ሁሉንም ህልሞች መርምሩ፣ ግን ግዴለሽ ሆናችሁ አትተውት። ባልተለመዱ ምልክቶች ውሃ፣ ማዕበሎች፣ በሮች ወይም ቁጥሮች አይታችሁ ምን ይሆናል ብላችሁ ጠይቃችኋል? መንፈስ ቅዱስ ከቃል ባለፈ ቋንቋ ይናገራል። እርሱ በመኝታ ሸራ ላይ ስዕሎችን ይስላል ምክንያቱም አንዳንድ እውነቶች ጥልቅ ናቸው። እግዚአብሔር ሁሌ ሚስጥሩን ለመግለጽ ምልክቶችን ይጠቀማል። በዳንኤል ሐውልት፣ ቅርጻ ቅርጽ ግዛቱን ይወክለው ነበር። በዮሴፍ ደግሞ ወፍራም በሬና ቀጭን በሬ ረሃብ እንደሚመጣ አሳይቷል። ጌታችን ኢየሱስ በምሳሌዎች ምድራዊ ተረቶችን ከሰማይ ትርጉሞች ጋር እያደረገ አስተምሯል ምክንያቱም ምልክቶች ከተፈጥሮ የመረዳት የማሰብ ችሎታ ጋር ወደ ነፍሳችን ይናገራል። ብዙዎች ግን የሚደናቀፉት ህልሙን በሰው ሎጂክ ብቻ ለማስፈታት ይሞክራሉ። ግን ትርጉሙ በህልም ፈቺዎች ወይም በጥበበኛ ሰው አይፈታም። የዮሴፍ ህልም ሰባት ወፍራም በሬዎች ሰባት ቀጭን በሬዎች፣ አንዳቸውም ጥበበኛ ሰዎች ሊፈቱት አልቻሉም። ግን ዮሴፍ በእግዚአብሔር መንፈስ ተሞልቶ ህልሙን ፈቶታል። ምክንያቱም የእግዚአብሔር መንግስት ቁልፉን ሰጥቶታል። አንዳንዶቻችሁ ተደጋጋሚ ምልክቶች፣ ምናልባት ንስር አሞራ፣ ህፃን ልጅ ወይም ቁጥሮች አይታችሁ እያሰባችሁ ከሆነ ጠይቁት። ጌታ ወይም ምን እያልከኝ ነው? መንፈስ ቅዱስ ለተናገረው ነገር ለማብራራት ታማኝ ነው። አንዳንዴ ትርጉሙ ልክ እንደተነሳ ይመጣልሃል በቅስፈት በልብ ታውቀዋለህ። ሌላ ጊዜ ደግሞ መጽሐፍ ቅዱስ ላይ ያነበብክ እያሰላሰልክ እያለ ይገልጽልሃል። ያየካቸው ቁጥሮች መጽሐፍ ቅዱስ ላይ ምዕራፎች ከፍተ እንድታያቸው ይሆናል። በህልም ያየኸው ፊት እግዚአብሔር ለዛ ሰው እንድትጸልይለት እየጠራ ይሆናል። ግን ሁሉም ምልክቶች ለሁሉም ሰው ተመሳሳይ ትርጉም አለው ማለት አይደለም። ለአንድ ሰው ውሃ መንፈስ ቅዱስን ሊገልጽ ይችላል፣ ለሌላ ሰው ደግሞ የስሜት መዳን ይሆናል። ለዛ ነው በማይለወጥ ፎርሙላ ሳይሆን በመንፈሱ ላይ መደገፍ ያለብን። አንድ የማውቀው ሰው በህልሙ እባብ ያያለና ሰይጣናዊ መስሎት ነበረ። እግዚአብሔር ምን እንደሆነ እስከሚያስረዳው ድረስ የሙሴን የመዳን የነሐስ በትርባብ ነበረ በሰውነቱ ላይ ተአምራታዊ መዳን እንደሚመጣ ምልክት ነበረ። ምን ያህል የእግዚአብሔር ሥራ ልዩ እንደሆነ! አንዳንድ ህልሞች እንቆቅልሽ ሲሆኑ፣ በጸሎት ተከተዋለ። ጻፈው፣ ከዛም እርሱን ጠብቀው፣ ወይም በመንፈሳዊ የበሰሉ አማኞች አጋራቸው። እርግጠኝነት ከተሰማ ግን ህልሞችህን አትናቃቸው። ያ ባለፈው ሳምንት ያየኸው ግራ የሚያጋባ ህልም የጸሎትህን መልሶች ይዞ ቢሆንስ? በህልሞች የምታያቸው ምልክቶች የእግዚአብሔር መንግስት የፍቅር ደብዳቤዎች ናቸው። አመንጪውን ራሱን ጠይቀው። ሰማይ ራሱ በመንፈስ ውስጥ ማንቂያውን የሚያሰማበትን ጊዜያት አሉ። አንዳንድ ጊዜ በፍጥነት ተኝተ በሌሊት ጸጥታ ውስጥ ይመጣል። የማቴዎስ ወንጌል ላይ እነዚህን ጥበበኞች አስባለሁ፣ ኮከቦችን ያጠኑ ሰዎች ነገር ግን እግዚአብሔር በህልም ሲናገር እንዴት ማዳመጥ እንዳለባቸው የሚያውቁ። መንፈስ ቅዱስ በእኩለ ሌሊት በማስጠንቀቂያ ጣልቃ ገባ። ተመለሱ፣ በዛ መንገድ እንዳትሄዱ አለ። እነርሱም ህልሙን ስላዳመጡ የእግዚአብሔር ልጅ ተጠብቆ የራሳቸውም ህይወት ዳነ። እናም አንድ ሰው እግዚአብሔር የሰጠውን ህልም ስላዳመጠ ነው። ጠላት ስለሚመጣው አደጋ አያስጠነቅቅም በህልም ማንቂያ እያየ ከሆነ ምናልባት የእግዚአብሔር ምሕረት ሊጠብቅህ እየጮኸ ነው። ነገር ግን ስለ ማስጠንቀቂያዎች ብቻ አይደለም፣ ስለ መለኮታዊ መመሪያ ነው። ስለ ዮሴፍ አስባለሁ፣ ህልም አላሚው ሳይሆን አናጺው። በህልሙ መልአክ የተገለጠለት አንድ አይደለም፣ ሁለት አይደለም፣ አራት ጊዜ የመጀመሪያው ማርያምን ሚስቱ አድርጎ እንዲወስድ፣ ከዚያም ወደ ግብፅ እንዲሸሽ፣ ከዚያም እንዲመለስ በመጨረሻም እንዲሰፈር በጉዞ ውስጥ እያንዳንዱ ወሳኝ ዙር በህልሞች አማካኝነት በሰማያዊ አቅጣጫ ምልክት ተደርጎበታል። ለምን? ምክንያቱም እሱ መሲሁን እያሳደገ ነበር። እናም ጠላት ያንን ልጅ ሞቶ ይፈልጋል። ነገር ግን እግዚአብሔር ለህይወት አላማ ሲኖረው እርሱ እርምጃዎችህን እንዳያመልጠ ያረጋግጣል። ምናልባትም በተደጋጋሚ ሄደ የማታቀባቸው ቦታዎች ወይም አይታቸው የማታውቃቸውን ፊቶች አልመህ ይሆናል። ስትነቃ እዛ ቦታ መሆን እንዳለብህ ወይም ያየኸውን ሰው የምታውቀው ሆኖ ሲሰማ ጸልይበት፣ ችላት በለው። አንድ ጊዜ ጎብኝታ የማታውቀውን ከተማ፣ አንድ የተወሰነ የጎዳና ጥግ ሶስት ጊዜ ያየችውን ሴት አውቃለሁ። በመጨረሻም እዛ ሄዳ ባሏ የሚሆነውን ሰው አገኘች። እሱም የእግዚአብሔር ሰው በመንፈስ ቅዱስ የምትመራ ሚስት እንዲሰጠው የሚጸልይ ነበር። የመንፈሱ ድምጽ ስለ እነዚያ የወደፊት የሚሆኑ ነገሮችን የሚያሳዩ ህልሞችስ? አንዳንዶች ይህንን ይንቃሉ። ነገር ግን እግዚአብሔር ለፈርዖን የሰባት አመት ችግር ከመምጣቱ በፊት የሰባት አመት የብልጽግና ጊዜ አላሳየውም? መንፈስ ቅዱስ ትላንትና ዛሬና ለዘላለም ያው ነው። ህዝቡን ለማዘጋጀት አሁንም ህልሞችን ይሰጣል። የወደፊት ህይወታቸውን ያዩ ሚሽነሪዎችን ተዋውቅ ያለው እግራቸው ከመርገጡ በፊት የወደፊታቸውን በህልም የሚያዩ የንግድ ባለቤቶች የኢኮኖሚ ለውጦች ከመከሰታቸው በፊት ይታያቸዋል። እናቶች የልጆቻቸው ትግል ልጆቹ እንኳን መናገር ከመቻላቸው በፊት ያዩ እናቶች። ይህ ምስጢራዊነት አይደለም። ይህ ልጆቹን የሚያዘጋጅ የአምላክ ምሕረት ነው። ነገር ግን ልቤን የሚያሳዝነው ይሄ ነው። ብዙዎች እነዚህም መለኮታዊ ንዝረት ከእንቅልፋቸው ይነሳሉ፣ ህልሙንም ችላ ይላሉ፣ ቀናቸውን ይቀጥላሉ። በህልማቸው ያስጠነቃቃቸውን አደጋ በእውነት እስኪደርስባቸው ድረስ፣ ሰምቼው ቢሆን ኖሮ ብለው ይጮሃሉ። መንፈስ ቅዱስ በህልም እየተናገራችሁ ከሆነ ልባችሁን አታደንድዱት። ጻፉት፣ ጸልዩ፣ ማረጋገጫውን ፈልጉ። መንገዱን ሲያጸዳላችሁ ታዘዙ። ዛሬ እየጸለይክበት የነበረው አቅጣጫ ከሰማይ የሚላክ መልእክት ምን ጥቅም አለው? ከእርሱ ጋር ምን ማድረግ እንዳለበት ካላወቅ? መንፈስ ቅዱስ የሚያወራው ወደ ተግባር እንድንሸጋገር ነው። እግዚአብሔር ሕልም ሲሰጥ ምን ያህል አስደሳች ነው ብሎ መናገርና ተመልሶ ለመተኛት በቂ አይደለም። መለኮታዊ ሕልሞች መለኮታዊ ምላሾችን ይፈልጋሉ። እንደ ሰማያዊ መልእክቶች እንጂ እንደ እኩለ ሌሊት ፊልሞች አትቁጠራቸው! ነገር ግን በላያቸው ላይ መጸለይ ስትጀምር መንፈስ ቅዱስ እንዴት ምላሽ መስጠት እንዳለብህ እንዲያሳይ መጠየቅ ትጀምራለህ። ያኔ ነው ራዩ በእውነት መፍሰስ የሚጀምረው። አሁን አንድ ተግባራዊ ነገር ልንገር። ጻፈው። ከእግዚአብሔር ህልም ከነቃህበት ጊዜ ጀምሮ ዓለም ሩጫዋን ከመጀመሯ በፊት ስልኩ መደወል ከመጀመሩ በፊትና የዕለቱ ጥያቄዎች ከመውደቃቸው በፊት በአልጋ አጠገብ ደብተር ያዝ። ምክንያቱም ጠላት የጠዋት ቡና ህንሳት ትጠጣ ቃሉን መስረቅ ስለሚወድ። ብዙዎችን አውቃለሁ በኋላ አስታውሰዋለሁ ይላሉ፣ ነገር ግን ህልሞቹ እንደ አሸዋ እየተንሸራተቱ ሲጠፉ እንባቆም ምዕራፍ 2 ቁጥር 2 ራዩን ጻፉት እንዲገልጽላችሁም አድርጉት ይላል። ብዕርም በወረቀት ላይ በማስፈር ኃይል አለ። እግዚአብሔር የተናገረውን የሚያከብረውን ያከብረዋል። ግን መጻፍ ብቻ በቂ አይደለም፣ ጸልዩበት።